ጎበዝ በመሳሪያ አፈሙዝ ተኩሶ ያልወረደ መንግስት በውሸት ፕሮፖጋንዳ መንግስት ይወድቃል ብሎ ቅዠስ ውስጥ አንድ ሰው ሎቶሪ አንዴ ነው የሚወጣለት። ጀዋር አሁን ሎቶሪ ወጥቶለት በልቶት የጨረሰ እንደገና ሎቶሪ ይወጣልኛል ብሎ የሚጓጓ ሰው ነው። ኢህአዲግ መንግስት በሚቀየርበት ጊዜ ጀዋር ያገኘው እድል ሳይሰራ ያገኘ እድል ነው። አንድ ኢንጂነር ማን ነው የሚባል የስራ ፈጠራ ላይ ሳይማር እነ ኦባማን፣ እነ ኢንተሌን፣ እነ ከሌን፣ እነ ከሌን አግኝቻቸዋለሁ ብሎ የሚያወራ የነበረ ኢንጂነር ማን ነበረ? ኢንጂነር ኤርሚያስ ነው፣ የሆነ ልጅ ነበረ ሲንጋፖር ካሊፎርኒያ፣ ዓለም ምርምር ያልሄድኩበት የለም ብሎ በኦኤም ኤን ላይ አውርቶ የነገሰ የኢትዮጵያ የኦሮሞ ሕዝብ ጋር ንጉስ ተብሎ የታየ ሰው ነበር። ግን ምን ዋጋ አለውና ለውጡ ሲመጣ ፖለቲካውን ከመምራት እሱ አራርቆ ከሴት መውለድን ነበረ ያስቀደመውና ጫቱን እየቃመ አራርቆ መውለድን ነበረ ለኦሮሞ ህዝብ የትግል ውጤት አድርጎ የወሰደውና ያኔ ያለቃ ሰውዬ አሁን ካሁን በኋላ ያ አይነት እድል ይመጣልኛል ብሎ ይገምታል። ጀዋር አሁን የአማራ ጽንፈኛም የቲፒኤልኤፍ ጽንፈኛ ሚዲያዎችም ጋር ሄዱ ያዙ ይልቀቁኝ አብይ ነገረኝ አብይ ነገረኝ አብይ እንደዚህ ነው አብይ ይከፋፍላል አብይ አማራን ይጠላል አብይ ኦሮሞን ይጠላል ይላሉ የሚባባሉት ደግሞ የአማራው ጽንፈኛ ኦሮሞን ይጠላል የኦሮሞ ጽንፈኛ አማራን የሚጠሉ ራሳቸው ኦሪጅናሎቹ ለሌላ ሰው ስም ይሰጣሉ እንደ ጀዋር አማራ ቢጠፋ ለሚያምነው እምነት ስለት እምነቱን አላቅም ለሚያምነው እምነት ስለት የሚያስገባ ሰው ነው። አማራ ባይኖር እነ ቴድሮ ጸጋዬ፣ ወይም እነዘመነ ካሴ ወይም እነገዱ እነ ልደቱ አያላ ኦሮሞ ባይኖር ስለት ለእምነታቸው የሚያስገቡ ሰዎች ናቸው። እነዚህ ሰዎች ግን አብይ በየፊነው አጠፋችኋለሁ ብሎናል ብሎ ያወራሉ። ይህንን ካመነ ጀዋር ሙሐመድ ይሄን ማመን ከቻለ ይሄንን ካመነ ሰዎች የሚያወሩት በሙሉ ልክ ነው ብዬ አምናለሁ። ይሄን ካላመነ ግን ይሄን ንግግር ካላመነ ግን ለሱ የተነገረ ነገር ሲሆን ልክ አይደለም። ለሱ የተባለ ነገር ለአብይ ስለ አብይ የተናገረውን ነገር ግን ልክ ይሆናል። ታዬ ደንዳ ስለ ጀዋር ሲያወራ የነበረ በሙሉ እውነት ከሆነ አሁንም ስለ አብይ ያጋለጠው ነገር እውነት ይሆናል። ታዬ ላይ የተናገረው ውሸት ከሆነ አብይ ላይ የተናገረው ነገር ውሸት የማይሆንበት ምንም አይነት ምክንያት የለም። ለምሳሌ እስኪ ይህንን እንስማ። ጀዋር መሐመድ የሲዳማን ክልልነት ለማስፈጸም ሲዳማ ዞን በነበረበት ወቅት የክልል ጉዳያቸውን አስፈጽምላችኋለሁ ብሎ አስር ሚሊዮን ብር ተቀብሏል። አንድ፣ ሁለተኛ የኦጋዴን ኦኤንኤልፍን ሪሃብሊቴት ለማድረግ ለሶማሌ ክልል የተሰጠ ወደ አርባ ሁለት ሚሊዮን ብር ገደማ ነበረ። ከዛ ውስጥ አብዛኛው የተሰጠው ለጀዋር መሐመድ ነው። ከዛ ገንዘብ ሰባት ሚሊዮን የወሰደችው አስሊ የምትባል አንዲት ነጋዴ ናት። ሰባት ሚሊዮኑ ያሷ። ኦኬ፣ ጀዋር ይህንን ያምናል። አሁን ቴድሮስ ጋር ሄዶ ስለ አብይ ቴድሮስ ሲናገር ልክ ነው ብሎ ካዳመጠ ካዳመጠ ጀዋርን ያለውን ነገር ያምናለው የሚለው ጥያቄ መመለስ አለበት። አብዛኛው ጊዜ ይሄንን እንስማ እስኪ። የሌላ ብሔር ጠል ከዚህ በላይ አለ? ስለ ኦሮሞ ህዝብ ስጠየቅ ስለ ኦሮሞ ህዝብ ስናገር የሚያስጨውኸው ምንድነው? ኦሮሞፎቢያ ነው። የኦሮሞ ጥላቻና ፍራቻ ነው። ማንንም ነው ያለ የኢትዮጵያን ሲቀይራት እና እዚህ ያደረሳት ጥያቄ ነው። ስለዚህ አሁን እየተደረገብን ያለው ምንድን ነው? በኦሮሞ ላይ ታችሁታል። በተለያዩ በማን በማንቀበል አጸያፊ የሆኑ አመለካከቶች በሚተላለፉበት ትዕግስት አድርገን ቁጭ ብለን ተወያየን። ግን የኛ ትዕግስት የኛ ሆደ ሰፊነት በየዋህነት ነው፣ የኛ ትዕግስት በተስፋ ቆራጭነት ነው የተተረጎመ። ስለዚህ እስካሁን ያገኘናቸውን ድሎች ለመናድ የሚሞክር ኃይል ጋር መስራት አንችልም። የማንነታችንን ማንነታችሁን ደብቁ፣ በማንነታችሁ አትኩሩ፣ ስለ ማንነታችሁ አትናገሩ የሚል ኃይል ጋር መስራት አንችልም። እስካሁን ያገኘናቸው በራሳችን በራስ የማስተዳደር መብትን ትሬትን የሚያደርግ የኢትዮጵያን ፌዴራል ስርዓት ንጄ አህዳዊ ስርዓት ገነባለሁ ከሚል ኃይል ጋር መስራት አንችልም፣ አንሰራ። ምክንያቱም እኛ ወደ ተሻለ እንሄዳለን ስንል እነሱ ወደ ባሰ ሊመልሱ ነው ይፈልጉት። ወደ ባሰ ማ ድ የሚፈልግ ማንም ሰው የለም። አይ አሁን ያገኛችሁትን እንናደና ቀድሞ ታግላችሁ ወደ ቀየራችሁበት ጭለማ እንመልሳችሁ የሚሉ ከሆነ አይ ብለን የምንቀጥልበት ሂደት ነው የሚኖረው። ኦኬ አሁን ተቀብለውታልየንን አሁን እሱ አብሯቸው የሚታገሉትን የሚታገሉ አብይን እንታገላለን አብረን ቆመን የሚለው ይሄን ተቀብለውታል። አሁን እሱ ብለው የተናገራትን ንግግር ተቀብለውታል አልተቀበሉትም። ዛሬ ደሞ ዛሬ ደሞ ዛሬ ዛሬ ደግሞ ዛሬ ደግሞ ዛሬ ደግሞ ሞጎስ ጋር ሄደው የሚያወራውን እንስማ። እሱ የጀንዳው ምንድን ነው? አትሚኒመም ሚኒመም ዛሬ ይሄ እዛ ላይ የነበሩ ፖለቲከኞች እና የፖለቲካ አመራሮች ብቻ ሳይሆን የኢትዮጵያ ሕዝብ ዛሬ አንድ የጋራ አጀንዳ አለው። ሁለት፣ እዚህ ቪዲዮ ላይ ካስደነቀኝ ነገር ውስጥ ታየ ደንዳን ለማስገደል ስላልተሳካለት፣ በታየ ንግግር የሚጋጋጠው ውሸት ብቻ ምን እንደሆነ ልንገራችሁ። አቶ ገዱ አንድ የሆነ ሰው የውጭ ጉዳይ ሚኒስቴር ሰው የወለጋ ሰው ልመድቦ ስል ወለጋዎችን አትመናቸው አለኝ ብሎ ተናገረ። ጀዋር ያንን ለማጠናከሪያ ምን አለ መሰላችሁ? ወለጋዎች ይገሉሃል አለኝ። ከጃልመሮ ጋር ለጥምሮ ጥምሮ ነው ጥምቦ ለመፈጠር ከጃልመሮ ጋር ለመታረቅ የወለጋ ፖለቲካ ውስጥ ተመልሶ ለመግባት እንደ ኮንዶም የወለጋ ሕዝብ እንደ ኮንዶም ስለጣለ ምስቱን የመጀመሪያ ምስቱ የወለጋ ሰው ነች እና የወለጋ ፖለቲካ ውስጥ ጀዋር ኦሮሞ ውስጥ የከተቱት እነሱ ናቸው፣ ፖፕል ያረጉት ታዋቂ እንዲሆን የሆነው በምስቱ ምክንያት፣ የሚኒሶታ ኦሮሞ ውስጥ የገባው በምስቱ ምክንያት ነው። በዛ ነው የነገሰው። አሁን ቆሌውም አኪሩም የጠፋው በዛ ምክንያት ስለሆነ፣ አብይ አህመድ ወለጋዎች ይገሉሃል ብሎኛል ወዳጄ። እንኳን እናንተ ሆፎፌዎች ዶክተር አብይን በዚህ መልክ ልትታግላችሁ ልጥሉት፣ የቅናት መንፈስና የተሸናፊነት አይምሮ ያሳበዳችሁ ምቀኞች፣ ይሄ እናንተ ነገረን የምትሉት ምስጥር ነው ብላችሁ ኦሮሞን ይጠላል፣ አማራን ይጠላል የምትሉ ሰዎች ከናንተ በላይ አማራን የሚጠላ ከናንተ በላይ ብሔር ብሔርን የሚጠላ በምድር ላይ ሰይጣን እንኳን የለም። የራሳችሁን ጥላቻ ለአብይ አህመድ መንገር ትፈልጋላችሁ። ዶክተር አብይ ደግነቱ ወታደር ስለሆነ ምስጥር እንዴት መጠበቅ እንደሚችል ያውቃል። ማድረግ የሚፈልገውን በልቡ ይዞ ያደርጋል እንጂ አሁን እናንተ በውሸት ፕሮፓጋንዳ ኦሮሞን እናስነሳበት፣ አማራንም እናስነሳበት፣ አንድነትን እንፍጠርና አብይን ብቻ እንጣል የሚል የቅዠት ፖለቲካችሁን የኢትዮጵያ ሕዝብ አይገዛም። ጀዋር ዛሬ ሞጎስ ጋ ቀርቦ ሞጎስም ቢጠይቆ ለምሳሌ አሁን ታየን አንተ ዛሬ ታምነዋለህ። ትናንት ታዬ ስላንተ የሚናገረውን ታምናለ? ብሎ መጠየቅ ነበረበት። እውነተኛ ጋዜጠኛ እውነተኛ ሰው ቢሆን ኖሮ አያረግም። ቴድሮ ጸጋይ ጋር ሄዳል። ጀዋር አልቃይዳ ነው፣ አይሲስ ጽህፈት ቤት ይቅረብ ሲሉ የነበሩ የአማራ ጽንፈኞች ናቸው። አደባባይ ላይ ነው ሲባል የነበረ። ልክ አብይ እንዳለው በምስጥር አድርጎ ያወራል ትንሽ አንደኛው ሰላም የጋራ አጀንዳ ሆኗል። ምክንያቱም ጦርነት ሰላምን ማን ይጣላል? በእያንዳንዱ ቤት ገብቷል። ሞትን በእያንዳንዱ ቤት፣ መቁሰልን፣ መፍረስን፣ መበተንን በእያንዳንዱ ቤት አስገብቷል። ከዚህ በፊት እንዳልኩት ሞገስ፣ ድሮ በነበሩ ስርዓቶች ውስጥ በንጉሡም በደርግም በኢህአዴግ ዘመንም ጦርነት የቆላማ አካባቢዎች፣ የጠረፍ አካባቢዎች ነበር። በኤርትራ ጠረፍ በወገደን ጠረፍ በባሌ ጠረፍ በሐረርጌ ጠረፍ ሜይ ቢ በጎንደር ጠረፍ። ቆሌ እንኳን የለውም ታውቃላችኋል። የሩቅ ተመልካች ነበረ አብዛኛው ኢትዮጵያ የሩቅ ደጋፊ ነበረ። ባለፉት አምስት ስድስት ዓመታት የነበሩ ጦርነቶች ለየት የሚያደርጋቸው በሸዋ ፕላቶ በአርሲ በጎንደር በጎጃም ከዋና ከተማዋ በመቶ ሁለት መቶ ኪሎ ሜትር ሬድየስ ላይ ነው። ጦርነት ኢትዮጵያ ውስጥ አሁን የቆላማ የጠረፍ ጉዳይ አይደለም። የመካከል ጉዳይ ሆኗል። ይሄ ደግሞ ምን አርጓል? ጦርነት በየቤቱ እንደገባ አድርጎታል። ይሄ ሞትን፣ እልቂትን፣ ውድመትን በየቤቱ አደርሶታል። ኢኮኖሚውን አድቅቆታል። ቅድም እንዳልኩ አንዱ ለዚህ ነው ሰላም ዋና አጀንዳ የሆነው። ሁለተኛ ኢኮኖሚ አጀንዳ ነው ፕሮባብሊ ላለፉት ሀምሳ አመታት ለመጀመሪያ ጊዜ ከአስራ ዘጠኝ ሰባ አራት ሪቮሉሽን በኋላ የኢኮኖሚ አጀንዳ ዋነኛ የኢትዮጵያ የፖለቲካ መነታረቂያ መከራከሪያ፣ መወያያ አጀንዳ ሆኖ መጥቷል። ለምን እንግዲህ አንተ ፕሮፖዝ የምታደረገው ነው ወይስ እዛ ጋር ባለፈው አንድ ላይ ተሰባሰባችሁት ሁሉ የሚያምኑበት ነው? አንተ ፕሮፖዝ አድርጋ ይቻሉ ጥሩ ሆኖ ብለው እነሱ የሚቀበሉት ጉዳይ ነው ወይስ ያንተ ፕሮፖዝ አድ እነዛን ሀሳቦች ተመልሼ እኔም አዳመጫቸዋለሁ። ከዛ በኋላ አዳመጫቸዋለሁ። አቲ ሚኒማም ሁሉም ሰዎች ሰላም አስፈላጊነት፣ ሰላም እንዴት እንደሚመጣ የሚለው ላይ ልዩነቶች ይኖራሉ። ወደፊት ውይይት ማድረግ አለብን፣ መካኒዝሙ ላይ ግን፣ የሰላም አስፈላጊነት ላይ ኮመን አጀንዳ አላቸው። ሰሜን ማን ያመጣው፣ ሰሜንን ማን ያመጣው፣ ሰላምን ያሳጣው ማን ነው? ኢኮኖሚ እንዲ ዳሽቅ ያደረገው ማን ነው? መንገድ ያዘጋው ማን ነው? አብይ ነው። ያንተ ትርክት አይደለም እንዴ? አማራ እንዲታረድ ያደረገው ያንተ ትርክት አይደለም እንዴ? ጥላቻ በአማራና በኦሮሞ ህዝብ ማካከል ሲፈጠር የነበረው የትኛው ቀን ነው? ዶክተር አብይ ስለ ብሔሮች እንዲጠላሉ ፕሮፖጋንዳ ሲሰራ የነበረው ማንን ነው የምትቀጥሰው? አብይ ጀዋርን ካላሰርከው ካልገደልከው ያሉ እኮ እነ መጎሶች ናቸው። እነ መጎስ አሁን አጠገቡ ቁጭ ብለ የምታወራው? ያኔ አንተ በምትሰነጭበት ጊዜ ጀዋር ፕሬዚዳንት ነው ወይ? ለምንድ ነው የማይታሰረው? ለምን አይገደልም ሲሉህ የነበረው እኮ እነሱ ናቸው። ቴድሮ ጸጋይ እኮ ነው አንዱ አንተ እንድትታሰር እንድትገደል ካምፔን ሲያደርግብህ የነበረው ዛሬ ያጀገኑ ሰዎች ዶክተር አብይ ለአንተ ምድዳሩን አሰፍተ ኦሮሚያን በሙሉ እንድትጋልብበት ሲፈቅድልህ ኦሮሞማ ባለ ጊዜ የተባለው እኮ ዶክተር አብይ በአንተ ምክንያት እኮ አሁን ዛሬ አንተ ቀደሙን እፁ ዶክተር አብይ ወንጀለኛ ለኢኮኖሚው ውድቀትም ለሰላም ማጣትም ዶክተር አብይ ነው ምክንያቱ ብለህ ነው የምታቀርበው የኢትዮጵያ የለውጡ መደናቀፍ የመጀመሪያው ሰው አዲስ አበባ አማራ እንዳይገባ መንገድ አዘግተ ኮዩ ፈጬ ላይ ቄሮን እዚያ ኮንዶሚኒየም በጉልበት እንቀማለን ብለ ወጣ፣ ስታደናግረ የነበርከው ካንተ በላለ አሁን ዛሬ አንተ ከደሙ የታጠብክ ንጹህ ሰባኪ አብይ አህመድ የአማራን የኦሮሞ ህዝብ ጠላት ነው፣ ወለጋን የሚጠላ ነው ብለ ስትሰብካለ። በዚህ አይነት የደነቆረ ፖለቲካ ቅስቀሳ ሞር እንደውም የቅናት መንፈስ የውሸት መንፈስ እንደሆነ የኦሮሞም የኢትዮጵያ ሕዝብም እየገባ ስለሆነ የአንተ ፕሮፖጋንዳ ዶክተር አብይን ነው ድጋፍ የሚሰጠው። ቀጥል፣ ይህ እኮ ለውጥ ነው ሞገስ። እ የዛሬ አምስት አመት የዛሬ አራት አመት ሶስት አመት እንኳን እኮ መጣለው ቁረጠው ጨፍልቀው ደምስሰው አልነበረም እንዴ? ማን ነበረ ማ ነው ቁረጠው ጣለው ደምስሰው ሲል የነበርከው አንተ። ከኖውጤሮ በጄን ያለው እቺን አገር አዲስ አበባን በአንድ ሰዓት እቆጣጠራታለሁ፣ ቁጥጥር ስር አስገባለሁ፣ እጨርሳታለሁ ስትል የነበርከው አንተን ማንን ነው አሁን ወንጀለኛ? እርጋ። አንተ የአማራ ህዝብ ወዳጅ፣ አብይ የአማራ ህዝብ ጠላት ነው። አማራ እናጠፋለሁ ብሎ ነው። ይሄ በአደባባይ ላይ ንግግር ነው። ምንም ሌላውም ኃይል ዛሬ ጦር የሚመራ ኃይል ሳይቀር ሰላም አስፈላጊ ነው። ቅድመ ሁኔታችን እነዚህ ናቸው፣ ለዚህ ያስፈልጋል የሚል ላይ ልዩነት ሊኖር ይችላል፣ ግን ሰላም የጋራ አጀንዳ ነው። ሰላም ደግሞ የዛ ላይ የነበሩ ፖለቲከኞች ብቻ ሳይሆን የሀገራችን ህዝብ በሙሉ የኮመን አጀንዳ ነው። በጣም ጥሩ። ወደ ሰሞነኛው ሪያክሽን እንሂድ። በዚህ ይህንን ያህል ካስቀመጥን እንድታጠራው ስለፈለግኩኝ ነው። አንተም ስለሰማ ምንም የሚያገናኛቸው ነገሮች ሳይኖር ነው የተሰባሰቡት የሚል ነው። እንደውም እኔ አንተን አስተያየት ነው ከሌሎቹ በተለየ ጥሩ ሆኖ ያገኘት፣ አንዱነት ምንድ ነው ከታክቲካል ስብስብ መሰባሰብ ባሻገር መሄድ አለብን የሚል መልእክት እንዳስተላለፍ ካስታውሳለሁ። ምክንያቱም እያስተላለፍኩ ስለነበረ እያዳመኩ ስለነበረ ይህን አዝንወት መስጠ ይህን የሚሉ ደግሞ ብልጽግናዎች መሆናቸው እኮ ነው የሚገርም። ምንድነው ኮመን አጀንዳ ያላቸው? አትሊስት የኢትዮጵያ ሕዝብና አብዛኛው ተቃዋሚ አሁን ሰላምን ብልጽግና ኮመን አጀንዳ አለን። ለምን መሰለ? ሁሉም ብልጽግና በአንድ ኢትዮጵያዊነት ያምናል። አንተና ዘመነ ካሴ ግን አታምኑም አንተና አቦይ ስባት ነጋ አታምኑም። አንተና ቴድሮስ አታምኑም። አንተና ሞጎስ አታምኑም። አንተ የምትፈልጋት ኢትዮጵያ፣ አንተ የምትፈለጋት ኦሮሚያ ሞጎስ አይፈልጋትም። ብልጽግናማ በአንድ ፓርቲ ስር ያለ በአንድ ሀሳብ የሚያምን ኢትዮጵያን ዲሞክራሲ የሆነች ሀገር በመፍጠር በጣም ይተማመናሉ። ሉክ ይላል፣ የጋራ አጀንዳ ይዞ ቀርቧል። ምንድን ነው? ምን የጋራ አጀንዳ አላቸው? ስልጣን የስቴት ፓወር ብቻ ከሆነ ምንም ጉዳይ ላይ አይከራከሩም። ምንም ጉዳይ ላይ አይወያዩም። ምንም ጉዳይ ላይ ልዩነት እንደሌለ እንደ ሞኖሊቲክ ሆነው ነው የሚሄዱት። ስልጣን ከእጃቸው ሲያልማት በተንትናቸው ይወጣል። ይ ሰው ኢህአዴግ ላይ እኮ አይደለም አሁን የሚሉት ነገር። እዚ ካለ ያኔ በቄሮ ትግል ጊዜም ምን ነበር ሲሉ የነበረው ሳጥናጤን ናቸው። ምንም ኮመን አጀንዳ የላቸውም። ጎንደር ላይ ሰው ወጥቶ የኦሮሞ ደምደሜ ነው ሲል፣ ምንም ኮመን አጀንዳ የላቸውም ይሉ ነበረ እንደዛ የሚሉት ሰዎች ግን ስልጣን አጥተው በወራቱ አዎ፣ የኦሮሞ ደምደሜ ነው፣ የአማራ ደምደሜ ነው ያላችሁት እኮ አብይና አሁን ያሉት ሰዎች አይደለም፣ እኛና እናንተ ነበራችሁ። ታዲያ ያ ትግል እኮ አልቀጠለም፣ ተበታተነ። ኮመን አጀንዳ አልነበረም። ዛሬ እኮ ጫካ የገባውና የሚተኩሰው የኦሮሞ የኦሮሞዎች በአዲስ አበባ አትገባም ብሎኛል ብሎ እኮ ነው። አንተ መንገድ ዘግተህባቸው እነ ጀዋር ባለ ጊዜ ናቸው። ጀዋር አይታሰርም፣ ዘመነ ይታሰራል። ጀዋር አይታሰርም፣ እስክንድር ይታሰራል። አማራ አዲስ አበባ አልገባም አለ። ጀዋር ግን ቄሮ ሜጫ አስይዞ ኮንዶሚኒየም ይነጥቃል ብሎ እኮ ነው። ጀዋር የሚፈነጭባት ኢትዮጵያ አንፈልጋትም ብሎ እኮ ነው ያኮረፈው የአማራ ብሔርተኛ። እና የአማራ ደም የኦሮሞ ደምደሜን ያለው ትግል አብሮ ቀጥለዋል? እንዴ ወያኔን ጣለ እንጂ አልቀጠለም። አሁንም ይሄ እናንተ ስብስብ አብይን ይጠላል እንጂ አይቀጥልም። ሌላ ጦርነት ነው የሚቀጥለው። ማን ለማን ነው የምሰጠው? ይሄ ነው የገቡት ማ አትሊስት ይሄ በዚህ ውይይት ላይ ያለን ሰዎች ከህይወት ተመክሮም ከሌላም ተመክሮ ልዩነት እንዳለ እናምናለን። እነኝህ ልዩነቶች አክብረን በውይይት በድርድር በንግግር እያጠበብን ፈርስት ስቴፕ ሰላም አምተን ከዛ በኋላ የጋራ ሀገር ግንባታ ላይ መወያየት አለብን የሚል አመለካከት አለ። እና ብልጽግና የሚባለው ስብስብ ምን ኮመን አጀንዳ አለው? ገንዘብ ከዚህ ከዚህ ላመጣ ነው ብለህ ብለህ ማባበል ለማሳመን መሞከር የጨዋ እኮ ነው። ግን አይንህን እያጉረጠረጥክባት ምን ማለት ይችሉ? ይበቃሻል፣ በቁ ተትረፍርፏል። ነጋዴዎቹ ሰብስቦ የተናገረውን አይተህ እንደሆነ እያንዳንዱ ሰው በዕጥፍ ሀብታም ሆኗል። እዚህ ሀገር ባለፉት ሰባት ዓመት ኢትዮጵያ ስኮ ደግሞ እዚህ ጨመርልን እኮ አይደለም፣ ቤዚክ ኑሮ ኑሮ አቃተን እኮ ነው ያሉት። በማንኛውም ሀገር አንተ ትለውጣለ ጠቅላይ ሚኒስቴር ብትሆን መብታቸውን ለማስተ ለማስከበር በተለያዩ መንገድ መታገል ስራ ማቆምን ጀምሮ ያለን ነው የእኛ ጤና ባለሙያዎች በዚህ ላይ ለምንተሳተፉ የሚለው ለማጣጠር የሚያደርገው ነገር ነው። ሁለተኛ እነኚህን ልጆች አያውቃቸውም፣ እነ ቆቆች አያውቃቸውም፣ አንተ ታውቃቸዋለህ። አንተ ኦክስፎርድ ዩኒቨርሲቲ የተማርክ ብዙማን ባለሙጡቃ አይምሮ፣ አንተ ታውቃቸዋለህ። አብይ አያውቃቸውም። ራስህን አኮፍሰ ዝንጀሮ የቂጧን ሳታይ የሰውን ታማለች አሉ። እንዳንተ አይነቱ ደካማ ፖለቲከኛ ነው። ሁሉ ሙያ ክብር እንዳለኝ በተለይ በሜዲሲን በኢንጂነሪንግ ያሉ ልጆች እናንተ ሎየሮች ክርክር ነው የምታበዙት። አንተ ሰዎች ናቸው እና ስትራቴጂያቸውን አውጥቶ የሄዱበት በዚህ በምን አጠና አንተ አንተ ዶክተር ነህ አንተ ያልከው ልክ ነው። ሌላው የሚለው ግን ልክ አይደለም። ለምን አልቫርድ ዩኒቨርሲቲ ነው የተማርኩት። አንተ ይሄ ነው ይችላል ወጣቴ የሀገር መከላከያ መቋቋሚያ አዋጁን የእኛን ሀገርም የሌሎች ሀገራት በደንብ አንብበናዋል። በደንብ እንረዳዋለን። የምናቀርበው ምክር ሀሳብ ትእዛዝ አይደለም። ትእዛዝ ኮከብ የደረደረ ጀነራል፣ ኮሎኔል ብቻ የሚሰጠው ነው። ምክር ሀሳብ ግን እናቅርብ የማንኛውም ምሁር የማንኛውም ፖለቲከኛ ኃላፊነት ነው፣ ግዴታም ነው። የአንድ ሀገር መከላከያ ዋና ስራው የሀገርን ዳር ድንበር፣ የሀገርን ብሔራዊ ጥቅም ማስጠበቅ ነው። ከዛ ውጪ ከሎካል ሴኩሪቲ ከፖሊስ ከሚሊሻ አቅም በላይ የሆነ የፀጥታ ችግር በአገር ውስጥ ሲፈጸም በአጭር ጊዜ ቁጥጥር ስር ለማዋል ሎካሊ ዲፕሎይ ይደረጋል። ይህ ስንል አገር ውስጥ ካምፓኝ ኑሮ አይደለም እያለ ያለ ተሰም በስምሪት ደረጃ በኦፕሬሽን ደረጃ ለረጅም ጊዜ በሰፊ አገሪቷ ቆዳ ላይ የመከላከያ ኃይል መሰማራት መከላከያን ይጎዳዋል። ለመከላከያ አዝነግ አንደኛ የመከላከያ ስልጠናና ሚሹር ሚሻ ስልጠናና ኔቸሩ ለዛ የሚያመች አይደለም። ለዛ እኮ ነው ፖሊስንም ሚሊሻንም የተለያየ ኃይልን እኮ ከመከላከያ ለይተን በተለያየ ዩኒፎርም በተለያየ አደራጃ የሚደረገው እኮ የተለያየ ስራ ስላላቸው ነው። እንደዛማ ባይሆን ኖሮ ሁሉንም የመከላከያ ዩኒፎርም በአንድ መከላከያ ስራ አስቀምጠ ሁሉም የጸጥታ ስራ እስከ ቀበሌ ደረጃ መከላከያ እንደስራው ማድረግ ትችላለህ፣ በህግ ትችላለህ። ሬቶሪኩን ትን እያለ ሲመጣ እነ ክርስቲያን እነ ምናምን እንደ አጥፋጥዋል ወይ ሊታሰቡ ፕላን የተያዘ ነበሩ ለአንድ እና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛ ስብሰባ ላይ ነው መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ። እዛው ገደሉት ማለት ነው። ይ ዳዝን ዋንት ግለሰቦች እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። ይክሬታት ሪፍት ሰሞኑን ወልቃይት እና ዌስተን ትግራይ ላይ እየተጫወተ ያለውን ጌም ብታየው፣ ታት ዳዝ ምንድነው የተጫወተው? ይሰራል፣ ግን ሸልፍ ላይፉ አጭር ነው። እንዲያይነት ነገር ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችም አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለ። ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለ። እንዲችልም አሁን በጣም ፍርስትሬት ያደረጋቸው ስለታየ ንግግር፣ በጣም ፍርስትሬት ያደረጋቸው ለምንደሆነ ታቃለ። ይቺን ካርድ አበላሸብ ምንድን ነው ታዬ ብዙሰሎ ለታዬ እንደ አጫሉ ልታስበላ ነበር። አጫሉ አልተበላም። አሁን የከሰርክበትን ቦታ እንዲነገረን እንዲነገረን ብላችሁ ተቀናኝታችሁ ዶክተር አብይ ከነገራችሁ ታዬ አንወጥቶ ኦሮሞን አጠፋለሁ፣ አማራን አጠፋለሁ ወለጋን አጠፋለሁ ብሎ ነገረን ማለት ምን የሚቀይረው ፖለቲካ አለው? እናንተን አንድ ላይ አጣምሮ አብይን ሊያታግል፣ ከዚያ አብይን ከሥልጣን ሊያወርድ? የኢትዮጵያ ሕዝብ ልንገር፣ አብይ እንኳ ቢላቸው ከእናንተ የተሻለ ነው። ለእናንተ ኦሮሞንም አማራንም አጠፋለሁ ካለ እንደምትጠሉ ስለሚያቅ ሊላችሁ ይችላል እንጂ እሱ ጠልቶ አይደለም። አንተን ለማስደሰት አንተ አማራ ስለምትጠላ አብይ አማራ ነው ብለ ስለምትወቅሰው አማራን እያጠፋው ነው ታገሰኝ ብሎ ሊሆን ይችላል በእኔ መላምት። ለሆነ አማራም ደግሞ ኦሮሞ እንዲጠፋ ስለሚፈልግ ጀዋር ለምን አይገደልም? ጀዋር ለምን አይጠፋም? ለሚለው አማራ ደግሞ አይቆይ እነዚህን ኦሮሞዎች አጠፋቸዋለሁ ብሎ ሊሆን ይችላል። ማ ኦሮሞውን እንደሚጠላ ስለሚያውቅ አብይን ከዚህ ንግግር ምንም አማራንም ኦሮሞውንም ለማጥፋት ፈልጎ ያደረገው ነገር የለም። አሁን እናንተ አብይ እንዲያለን የሚል ፖለቲካ ምን ሊያመጣ ነው የሚችለው ለውጥ ነው። አንድ መሪ መቼም ይህንን ሁሉ ሕዝብ ኢየሱስ ክርስቶስ ካልሆነ አያጠፋም። ቢል እንኳን እናንተ የምትነግሩንን ቢል እንኳን ይችላል ወይ የሚለው ጥያቄ ነው። አይችልም ብዬ ነው ስቄ የማልፈው ፖለቲካ ሊሆን ስለማይችል። አሁን መታችሁ አለም የሚለው ለቅሶ የፖለቲካ አቅጣጫ ዳይሬክሽን ስለጠፋባችሁ የከሰረ አረብ የዱቤ መዝገብ ያገላብጣል ሆኖባችሁ እንጂ አብይን የፈለገ ጥላሽን ለመቀፋት ብትጋጋጡ ታዬ ዛሬ ካመንከው ትናንት አንተ ላይ የተናገረውን መጀመሪያ ማመን አለብን። አብይ ላይ ሲናገር ታየ እውነተኛ ሰው፣ አንተ ላይ ሲናገር ታየ ውሸታም ሰው፣ ቴድሮስ ጸጋይ አንተ ላይ ሲናገር ታየ ቴድሮስ እውነተኛ ውሸታም ሰው። አንተ የምትፈልገውን ትግል አብይ ላይ ሲናገርልህ ደግሞ ትክክለኛ ታጋይ ብለ የምትቀበል ከሆነ የኢትዮጵያ ሕዝብ ጅል አይደለም። ይቃጥል እስኪ ትል ታዬ የተናገረው ነገር ምስጢር አይደለም። ኧረ ታዬ ምስጢር አወጣ ይላሉ እንደው እንዳልከው። ስለዚህ ምስጢር ካልሆነ ይሄኛው፣ ጀዋር ይሄ ታዬ የተናገረው ማለት ሀቅ ነው ሙሉ በሙሉ ታምንበታለህ። ምናልባትም የሚሆነው ግል የማይታወቅ የሚሆነው ማቀው ታዬ ጀዋር ሊያስገድለው ነበር ንዛዜ ነው። ዶክተር አብይ አማራ ላጠፋ ነው ካለው ታዬ